እሺ በቃ አሁን ልብስሽን ሽን ቀይሪና ምግብ እንብላ። እራት ምን ስራ ፈተና ነኝ አላልሽም? ግቢና አንብቤ እኔ እሰራለሁ። ኧረ እንደዛማ አይሆንም። ሰርች ሸጠናል። አሁን ማረፍ ነው ያለብሽ። ግቢና አረፊ። ባይሆን ቁርስ ትሰሪያለሽ። እሺ እየቀለድኩ አይደለም ትሰምኛለሽ፣ እኔን ለማስቀናት እዛ ቦይፍሬንድ ምናምን ስትይ እዛ ትቦ ውስጥ እናይቀጡሽ። ማንም ይቀጣኝ፣ እየደ ነገረኛ። ለማንኛውም ግን ራስሽን ጠብቂ፣ ከቻልሽ ደግሞ አብረን ሄድ። ቆይ እንዴት ነው ቦይፍሬንድ የገዥ የሚሄደው? አረ፣ እንደዛ ነው። መንገዱን ጨርቅ ያድርግልሽ። የምሮ ባረገዘችበት ጊዜ፣ አሁን መመርመር አለብሽ የእኔ ልጅ ልጅ መሆኑን እርግጠኛ አይደለሁም፣ የት እንዳመጣሽው አላቅም በማለት ከባድ ችግር ስትፈጥር ነበረ። አሁን ግን እምሩ ጉዳት ቢደርስባት ልጅ ፈጣሪያ ቃል እባክሽን፣ አታልቅሽ የኔን ባይፍሰስልሽ እያለች የእናትነት ጥጉን ስታሳየን እንመለከታለን። እምሩና ሰኔ ብሽሽቁን እንደቀጠሉበት ነው። አሁን ባለው ሁኔታ ሁለታቸውም ጥልቅ ፍቅር ላይ ያሉ ይመስላሉ፣ ግን ደግሞ ራሳቸውን ማጋለጥ አልፈለጉም። ጽናትና ኪራ በፍቅራቸው ላይ ሌላ ችግር ይፈጠራል ብለን እናስባለን። ኪራ አጥብቆ ስራውን መውደድ ጀምሯል። ትኩረቱም ስራ ላይ በመሆኑ ጽናትን ሳይረሳት አልቀረም። በሰርጋቸው ማግስትም አሁን ራት ጋብዝሻለው ብሎ ቀጥሯት፣ ጽናትም ልብሷን መርጣ ተዘገጃጅታ በቃ ጸጉር የምላድርገው ምን አይነት ስታይል አስዘው ብላ በጉጉት ስጠብቀው እሱ ስራ ጨርሻለሁ ብሎ ደክሞኛል ብሎ ይተኛል። እሷም አኩርፋት ትገኛለን። ሰላም ጤና ይስጥልኝ አድማጭ ተመልካች፣ ቻናል ቤተሰቦች፣ ሰዎች እንደምን አላችሁልኝ በያላችሁበት በእያላችሁበት የዓለም ዳርቻ የክርስቶስ ሰላምና ፍቅር ከናንተ ጋር ይሁን እያልሁኝ ሁሌም እንደተለመደው ላይክ፣ ሰብስክራይብ ማድረግ ቤተሰብ አድርጉኝ እያልሁኝ ይያልሁኝ ጽናትን ይዤ መጣሁ። አብራችን አብራችሁን ቆዩ። ራ በሰርጉ ማግስት እንደማንም የመንግስት ሰራተኛ ለባብሶ ወደ ስራው እየሄደም ነበረ። ጽናትም እንደተለመደው ቁርሷን አቅርባ አሁን ብላለኝ ስትለውም ትንሽ ከጎረሰ በኋላ በቀኝ ብሎ ይተወዋል። ጽናትም ከሸኘችው በኋላ ቁርሷን እየበላች መቼ ነው ተረጋግተን እንደ ድሮ ቁርሳችን የምንበላ በማለት የድሮውን እየናፈቀች ትገኛለች። ሰኒ ከእንቅልፏ ስትነቃ፣ ነቃ እርቧት ነበርና እንቁላል ጥብስ ሸተተኝ በማለት እንደ ሸተታትም ለጆከር ትነግረዋለች። ጆከርም ከኛ ቤት ሳይሆን ከጎረቤት ነው ሸቶሽ የሚሆን በማለት መልሶላታል። ግን ቁርሱን አዘጋጅቶላት ነበር እኒህም ፈገግ ብለ የነበረው መልሳ ኮስተር ካለች በኋላ እኔ ደግሞ እንቁላል ጥብሱ የሸተተኝ ከኛ ቤት መስሎኝ ደስ ብሎ የነበር በማለት መልካም ምኞቷንም ጠይቀው ነበረ። ታዲያ ከኛ ቤት ነው የተሰራው፣ አሁን ፊትሽን ታጠቢና እንብላ ሲላትም አመሰግናለሁ ትለዋለች። ቁርሳቸውን ከበሉ በኋላም ልብሷን ቀይራ ለመውጣት ፈልጋ ነበርና ጆከር በአጋጣሚ በሩን ሳይቆፈቆፍ ይገባል። ለምን አንድየውን በሩ አይገነጠልምና ገብተህ አታርፈውም በማለት ክርክር ላይም ነበሩ። እምሩ ከወትሮ በተለየ ተከፍታ ትገኛለች። ልጇን ስላጣች አልናገርና አልጋገርም ብላለች። ናሆማ ክፉኛ እየተጨናነቀ ነው። ካልሆነ እናቷን ልጥራት ወይ በማለት እየተጨናነቀ ይገኛል። ሰላም የቅዱስ ዝም ብሎ መጥፋት በእንቅርት ላይ ጀሮ ገድፍ ሆኖባታል። እናም ደግሞ ያላት አማራጭ ናቲም መከታተል ነበር። የት እንደሚሄድና የት ወጦ የት እንደሚገባ ከማን ቤት እንደሚሄድ በደንብ መከታተል ነበረባት። ሌላ በኩል ኪራ ቢሮ ላይ ይገኝ ነበርና ጓደኛው ስለ ባለቤቱ እየነገረው ነው። ባለቤትህን እራስ ሰዓት፣ ለእሷ ጊዜህን ስጣት በማለት እየመከረ ይገኛል። እንግዲህ እንደ ሌሎች ሴት አይደለችም የኔ ሚስት በጣም ትረዳኛለች በማለትም ሲከራከርላት ነበር። አንዳንድ ሴቶች ስራ ስራህን እያልክ ስተዋቸው ያለመወደድ ስሜት ይሰማቸዋል። ስለዚህ እንደዚህ ማድረግ የለብህም በማለት ሲከራከረው ነበር። አሁን ክርክሩን ትተህ ስራህን ስራ በማለት እሱን ከሸኘ በኋላ ለፅናት ደውሎ እራት እንደሚጋብዛትም ነገራት። ጥናትም ተደውሎ ሲነገራት እራት መጋበዙን ሳታቅማማ ነበር የተቀበለችው። ሌናም ሳሎ ላይ ተቀምጣ ነበር የትኛው ልብስ የትኛው ቀሚስ ይሻለኛል በማለት እሷንም ስታስመርጣትም ነበር። ሌናም እንደ እህትነቷ በቃ ይሄኛው ቀሚስ ይሻልሻል፣ ግን ደግሞ ራት ግብዣው ከማን ጋር ነው በላም ጠይቃት ነበር። ከኪራ ጋር ነው እንጂ ከማን ጋር ይሆናል በማለት በፈገግታ ፊት ስታናግራትም ነበር። ላቴ ከነኪራ ቤት ከደረሰ በኋላ በድንገት ፊት ለፊቱ ሰላምን ያገኛታል። እቺ ደግሞ ምልታደርግ እዚጋ መጣች በማለት እሷንም ፊት ለፊት ሳያት ነበር። ሰላምም ቆም ብላ ብዙ ነገር ካሰበች በኋላ እግዚአብሔር አገናኝቶናል። ከዚህ በፊት ያጣሁት ይበቃኛል። አሁን ደግሞ የቲዶ እንደሆነ በደንብ ማረጋገጥ አለብኝ በማለት የተቆፈቆፈው ቤት ክፍት ስታገኘው በድንገት ገብታ እውነቱን ማወቅ አለብኝ ብላ ወሰነች። በዚህ መሀል ታዲያ ቤት ላይ ነበረችና ናቲ ናቲ በማለትም ጠርተዋለች። ጽናትም መጣ ምን ሆነች ነው ማነሽ ደሞ አንቺ በማለት ራሷን አስተዋውቃታለች ሰላም ባላለው ቅዱስ ሴት ነው በማለት ቤትቱኑሯ እንዳደረገቻት ናቲም ሌናም፣ ጽናትም ሰብሰብ ካሉ በኋላ ምንድን ነው የተፈጠረው በማለትም ጠይቋት ነበር። ምንሽ ነው ብለው ሲጠይቋትም የድሮ ፍቅረኛዬ ነው። ጤና ማፈፋ አድርጋ ሰዎችን መምከር እንጂ ቅዱሴ አፍቅሮ አይቼው አላቅም። ስለዚህ በፍጹም ሊያፈቅርሽ አይችልም በማለት አፏን ሞልታም ስትከራከር ነበር። እንዴት አፍቃሪ እንደሆነ በደንብ ብታቂ ኑሮሽ እንደዚህ አፍሽን ሞልተሽ አትናገሪም ነበር በማለት በጥፌ ማጠናግራት ነበር። እናት ልጅቷ ሁኔታ ብዙም ስላላማራት ያለውን እውነት ነግራታለች። በቃ ተረጋጊና ያለውን እውነት እንንገርሽ ይሏታል። እንግዲህ አደጋ ደርሶበታል። በሽጉጥ ከደረቱ ላይ ስለተመታ ወደ ውጭ አገር ለህክምና ስለሄደ ለዛ ነው የሌለ በማለት ያለውን እውነት ተነግሯታል። ሰላምም ቅዱሴን አጥብቃ ትወደዋለች እና ነገርየውን ስሰማ እራሷለት ስትችላለች። እነሱም በድንጋጭ ውሃ አምጡልኝ በመባባል ላይ ነበሩ። አሁማ በባለቤቱ መታመም ክፉኛ አዝኖ ይገኛል። እናቴ አንቺን ካገባው እና ካፈቀርሁ ቀን ጀምሮ ነው ሰላማዊ ሰው የሆንሁት እስካሁን ድረስ ያሳለፉት ጊዜም ይቆጨኛል። አንቺን ካገኘው በኋላ ነው መኖር የጀመሩ በማለት እንደሚያፈቅራት እየተናገረ ነው። እንግዲህ ምግብም አልበላለት ስላለች እናቱንም ጠርቷትም ነበር። እባክሽ እማዬ ነይልኝና አብያት ልትበላልኝ አልቻለችም እየተጎዳች ነው በማለት ያለውን እውነት ይናገራል። እኔ እና ጆከር አሁንም እየተበሻሸቁ ነው። ፍቅረኛዬ ናት የደወለችልኝ፣ የፍቅረኛዬን ፎቶ እያየሁ ነው በማለት እሷን ለማስቀናት ሽርን ጉድ እያለ ነው። እሷን በሚገባ እየተንጨረጨረች ትገኛለች። ትንሿ አዲሷ የነኪራ የቤት ሰራተኛ አሁን ላይ የጽናት ጣፈንታ ሳይደርስባት አልቀረም። የሚግራ ጓደኛ ማፈቀር ኩሽ በማለት ትምህርት ቤት በምተርበት ላይ ብዙ ጊዜያቶችን አቁሟትም ነበረ። ጽናት ምን ሆነች ነው እስካሁን ድረስ የቆየሽ? ሁለተኛ እንዳይደገም ትምህርትሽን አርፈሽ ተማሪ በማለት የራሷን ተሞክሮም ነግራ ጎብዛ እንድትማር እየመከረቻት ነው። ትንሿም እናንተ በጣም ጥሩ ሰዎች ናችሁ በማለትም አድንቃት አለች። አዎ ጥሩ ሰው ስታገኝ እድሉን ተጠቀሚበት። አሁን ያለሽበት ጊዜ ትክክል አይደለም። ወጣት ነች። ስለዚህ ራስሽን ጠብቀሽ በደንብ ተማሪ በማለት እንግዲህ ልምዷንም አካፍላል ትገኛለች ። በሌላ በኩል ጆከር አሁን ሰኒን እየተከታተላት ይገኛል። እሷም እንግዲህ ከፍቅረኛ የምሄር ነኝ እያለች በውሸቱ እየተበሻሸቁ ይገኛሉ። እሱም ደግሞ ሰኒን እገላታለሁ የሚል ሰው ስላለ ከነሱ እየጠበቃት ይገኛል። መንገድ ላይ ብዙ ተከታተላት በኋላ በቃ እኔ ከፍቅረኛ ሌላ ጊዜ ሄዳለሁ፣ አሁን ከነምሩ ቤት ነው የሚንሄደው፣ አብረን እንሂድ በማለት በሀሳብም ተስማምተዋል። አብረውም ወደ ነምሩ ቤት ሂደው እሷን ሊጠይቋት ችለዋል። አለምዬና ጋሻ እያሌው ክፉኛ ከፍቷቸዋል። የልጃቸውን ማጣታቸው ሳያንስ ደግሞ የልጅ ሚስታቸው ታማ ትገኛለች። አልበላም፣ አልጠጣም፣ አልቀምስም በማለቷ ሌተቀን ማልቀሷም ክፉኛ እያሳሰባቸው ይገኛል። ኪራም ከስራ ወደ ቤት ከተመለሰ በኋላ እራት ግብዣውን እረስቶታል። እናም በዚህ መሃል ደክሞኛል ብሎ ለጥ ብሎ ሲነሳም በቃ እንሄዳለን ብላ በጉጉት ትጠብቀው። እሱም ስራ ስራውን ሲያስብ ስለነበረ እራት ግብዣውን ደውሎ እንደጠራት ሁሉን ነገር ስለረሳው ምንም ነገር አላስታወሰም። በቃ እራቴን ስጭኝ እርቦኛል በማለት አንቺም አልበላሽ የማይድል በማለትም ሁለታቸውም ቀርቦ ነበር። ፅናትንና ኪራን ያላምዳችሁ እንላለን እምሩን ደግሞ ጨርሶ ይማረሽ፣ በሌላ በኩል ሰኒን ደግሞ ፍቅርሽን ያጣፍጥልሽና እውነት ያድርገው እያልን። የዛሬ ቆይታዬ በዚህ ላይ ተጠናቀቀ። ድና ክቡር የሆናችሁ የዩቲዩብ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ የቀጠለውን ይጀላችሁ እስከመጣ ድረስ እስከዛው ቸር ቆዩልኝ።